ውጤት ተኮር የሆነ ስራ ለመስራት ከሚያግዙ ነጥቦች ውስጥ አንዱ ኮሚኒኬሽን ነው። ሰዎች እርስ በርሳቸው ሀሳብ የሚለዋወጡበት መረጃ የሚለዋወጡበት መንገድን በተሻለ መልኩ ማስኬድ ከተቻለ ምናልባት ያ የሚፈለገው አንድነት ሊፈጠር ይችላል ተብሎ ይታሰባል። እንሻላ ዛሬ ያው ጊዜው ሄዷል። በተቻለ መጠን ለማዳረስ የምንሞክራቸው የመጀመሪያው አሁናዊ የሙስሊሙ ኡማ እውነታ ምን ይመስላል? የት ደረጃ ነው ያለ ነው? ምን የሚጎሉ ነገራቶች አሉ? ምን እንመስላለን? ምናልባት መፍትሄ ለማምጣት ይረዳን ዘንድ ችግሮቻችንን መጀመሪያ ነቅሰን ማውጣት ያስፈልጋል። እንደ ኡማ ምንድን የጎደለን የሚለው ነገር ማየት ያስፈልጋል ማለት ነው። በማስከተል ውጤታማነት ከኮሚኒኬሽን ከንግግር ከመግባባት ሐሳብን ከመለዋወጥ አንፃር፣ እንዲሁም ደግሞ ውጤታማ የሆነ ተቋምን ለመገንባት መጀመሪያ ምንነቱን መረዳት መቻል አለብን። ከቁርአንና ከሐዲስ ምን መሰረት አለው ይህ ነገር ተቋም የሚባለው ነገር አይ ተዋሱል ኮሚኒኬሽን የሚባለው ነገር ከዲናችን አንፃር እንዴት ይታያል። በማስቀጠል መሰረታዊ የሆነ የተቋም ልዕቀት ጽንሰ ሐሳቦች ላቅ ያለ ተቋም ለእነሁ እስልምና ከሁሉም የላቀ ዲን ነው፣ አላህ ዘንድ ተቀባይነት ያለው ዲን ነው ብለን ስናምን ሁሉ ነገራችን በዛ ልክ መንቀሳቀስ መቻል አለበት።

ሊገኝ የሚችል አይመስለኝም ይህ መለያየት ይህ መራራቅ ኃይላችንን ያዳክመዋል ምናልባት በጋራ በአንድነት ስንሆን ልናሳካ የምንችለውን የሆነውን ነገር እንዳንደርስ ያደርገናል የጋራ ውድቀት እናገኝበታለን ማለት ነው ትርፍ አይኖረውም ማለት ነው ይህ ዲን እንዲያብብ የማይፈልጉ አካላቶች ይመቻቸዋል ይቀላቸዋል ስራቸውን እንሰራላቸዋለን ማለት ነው በዚህ ሁኔታ ውስጥ ነው ያለ ነው ከነብያዊ ነሙዘጅ ሞዴል ውጭ ወተን ያለ ነው ማለት ነው

ወላ ተናዝሙ አትጨቃጨቁ አትከራከሩ። እናንተ ሙስሊሞች ፈተፍሸሉ ትወድቃላችሁ። ክርክር ስታበዙ፣ ልዩነት ላይ ትኩረት ማድረግ ስታበዙ፣ አንድ ከሚያደርጋችሁ ነገር በላይ ወደሚከፋፍላችሁ ነገር ላይ ትኩረታችሁን የምትወስዱ ከሆነ ትወድቃላችሁ። ወተዝሀበ ሪም ቁዋችሁ ኃይላችሁም ይወሰዳል። አላ ስብንታላ ምናልባት አሁን ባለንበት የሙስሊሙ ህዝብ ብዛት በዓለም አቀፍ ደረጃ በዛ ልክ ተሰሚነት፣ ተጽዕኖ ፈጣሪነት ላይ ያለ ነው የሚለው አጠያያቂ ነው ማለት ነው። ያ ሚስጥሩ የመከፋፈላችን፣ እዛ ላይ ትኩረት የማድረጋችን ምክንያት መሆኑ ግልጽ ነው ማለት ነው። ረሱላችን ሰለላሁ አለይህ ወሰለም ሙእሚኖችን ሁኔታቸውን ሲገልጹ በምሳሌ ነው የጠቀሱት። መተሉል ሙእሚኒነ ይላሉ የሙእሚን ምሳሌ ብሎ ማለት ፊ ተዋዲህም በመዋደዳቸው፣ በመተዛዘናቸው፣ በመቀራረባቸው ከልጀሰድ ዋሂድ ይላሉ እንደ አንድ አካል እንደ አንድ ሰውነት ናቸው። የሆነ ቦታቸው ከተጎዳ ሙሉ የሰውነት ግፍሉ ያሳስበዋል ከጭንቅላቱ ጀምሮ ማለት ነው። በዲን ህይወት ውስጥ መኖር ያለብን በዛ ልክ ነው። አሁን ባለንበት አይነሳ ሳይሆን አንዱ አንዱ ለማጥፋት ነው ጥረት የሚያደርገው እጁን እንደ መቁረጥ ማለት ነው። ዛሬ ላይ እጁን ለመቁረጥ የሚነሳ የለም ነቢያዊ ትምህርቱ ያንን ነው የሚነገረን ከጀሰድ ልዋሂድ እነሱ እኛ የሚለውን ነገር ማስወገድ መቻል አለብን። አንድ ነው ወደ አላህ የሚወስደውን መንገድ አጥብቀን መያዝ አለብን ማለት ነው። ሐብበት አልክላም ረሱላችን ሱለላሁ ዐለይሂ ወሰለም ሌላ እጅግ የሚገርም የሆነን ምሳሌ ይጠቀማሉ። አልሙእሚኑ ሊልሙእሚኒ ይላሉ። አንድ ሙእሚን ለሙእሚን ወንድሙ መሆን ያለበት ከልቡንያን ይላሉ፣ እንደ ግንባታ ነው። አሁን ያለንበትን መስጂድ መመልከት እንችላለን። እዚህ ጋር ያሉት የግንባታ ክፍሎች አሉ፣ ኮለኖች አሉ፣ ቢሞች አሉ፣ አግዳሚ ቋሚ ጣሪያው አለ፣ ፍሎሩ አለ። እነዚህ አንድ ላይ ተደማምረው ጠንካራ የሆነ በዚህ መልኩ የሰው ልጅ ከተለያዩ ነገሮች መጠበቅ የሚችል አይነት ቤት መገንባት ይችላሉ። ሙስሊሙም መሆን ያለበት እንደዛ ነው። የሽዱ ባዕሁ ባዕ ከፈለው ከፈሎን የሚያጠነክር ሲሆን እንደ አንድ ግንባታ እንደ አንድ ቤት ሙስሊሞች መሆን አለባቸው ብለው ረሱላችን ሰለላሁ ዐለይሂ ወሰለም የሙሚንን መገለጫ ይናገራሉ ማለት ነው። ከዛ አንጻር ተቋማዊ አካሄዳችን የመስጅድ ግንባታችን ይሄ የሚታየው ግንባታ ሳይሆን የኡማውን አካሄድ የምንመለከትበት መንገድ ከዚህ አንጻር መሆን መቻል አለበት ማለት ነው። ቁርአንና ሱና እንግዲህ ከመለያየት በጣም አጥብቆ ያስጠነቅቀናል። እኛ ግን አሁን ባለንበት ሁኔታ ከዛ በተቃራኒ ያለነው በቡድንተኝነት ተጠቅተናል፣ በብሔርተኝነት በብሔርተኝነት ተራርቀናል፣ በፖለቲካ ስግብግብነት ውስጥ ነው የምንገኘው ማለት ነው። ምናልባት ይህ በታሪክም የሙስሊሙ ኡማ ነጥብ የጣለባቸው ቦታዎች ከዚህ የመነጩ ይሆናሉ። በክሩሴድ ዘመን በመስቀል ጦርነት የሚሆን የሙስሊሙን ኡማ መከፋፈል ነው እንደ አድቫንቴጅ የተጠቀሙት። በቅኝ ግዛት ዘመንም ከተመለከትን ሙስሊሙ ኡማ አንድ ስላልሆነ ነው። እስልምና ቅኝ ግዛትን የሚቃወም የሆነ ዲን ነው። እጥቁ ረቀባ ላይ ነው ፎከስ አድርጎ የመጡት ረሱላቸው ሰለላሁ ዐለይሂ ወሰለም ትልልቅም እንዳሚገኝበት አድርጎ ያነሱት ያንን ነው። ምናልባት ያንን የመቃወም አቅም የነበረው ዲን ነው። አለም ላይ የተፈጠረው የቅኝ ግዛትን ታሪክ ማስቀረት የሚችል የነበረ ዲን ነበር። ላኪን በመከፋፈላችን በዛ ደረጃ ለዓለም ትርፍ ማምጣት ይቅርና ለራሳችን ውጤት ማምጣት አልቻለም ማለት ነው። አሒበቲል ኪራም ዛሬም ላይ ብንመለከት ትልልቅ ዓለም አቀፍ ተቋማት ላይ ድምፁ አይሰማም ሙስሊሙ ማህበረሰብ። ምናልባት በቁጥር ትንሽ የሆኑ ሀገራቶች እንደፈለጉ የፈለጉትን ነገር የሚያደርጉበት ዘመን ላይ ነው ያለ። ይህ ፍትህ አይደለም።

ኢስላማዊ ተቋማቶች እጅግ በጣም ተሸርሽረዋል። ከዚህ በፊት ኢስላማዊ ተቋማቶች የፍትህና የአንድነት ተምሳሌት ነበሩ፣ ከሙስና የጸዱ በውጤታማነት የሚታወቁ ሆነው በዓለም ይታወቁ ነበር። አሁን ላይ ግን ከዛ ከመለኮታዊ ተልእኮ ርቀው ሲባዝኑ ይታያል ማለት ነው። ከውሳኢ ሰይል እንደተባለው ባህር ላይ እንደተቀመጠ

ኑን መካከል ሰው ብሎ ሲጠራራ ጀርባችንን የምንሰጥ ከሆነ ንፍቅና እየገባብን ነው ማለት ነው። ፊደርኪል አስፈል ጀሃነም ውስጥ የሚቃጠል ሰው ሙናፊቅ የሆነ ሰው። ስለዚህ የአላህን ቃል አድምጥ። አላህ ادمت እንዲህ ነው የሚለው ለምን እንዲህ ታደርጋለህ ስንባል መቆም መቻል አለብን ማለት ነው። ስኬትን ከፈለገን እንደዛ ነው ማሰብ መቻል አለብን። ረሱላችን ሰለላሁ ዐለይሂ ወሰለም ምናልባት እንደዚህ ፊታችንን እንድናዞር ከዲኑ እንድንርቅ ከሚያደርጉ ነገራቶች ውስጥ ነዋይ ነው፣ ይሄ ገንዘብ ወይ ደግሞ ዱንያ ሀብት ማለት ነው። ያን በተመለከተ ረሱላችን ሰለላሁ ዐለይሂ ወሰለም አስቀድሞ ተናግሯል፣ አደጋውን ስለሚያውቁ። ምናሉ ተዒሳ አብዱ ዲናሪ ወድርሃም፣ የዲናር የወርቅ ገንዘብ የብር ገንዘብ ባሪያ የሆነ ሰው ምናልባትም ጠፋ፣ ከሰረ ከዲን በላይ ያንን ያስቀደመ ሰው ማለት ነው። አንዱ ችግራችን ሊቀረፍ የሚችለው ምናልባት በዚህ ሊሆን ይችላል ልንነቃ ይገባል ማለት ነው። ዛሬ ላይ አብዛኛው የሙስሊም ተቋማቶች በሀገርም በዓለም አቀፍም ደረጃ ከመርህ ይልቅ ለፖለቲካው ያደላሉ። ከደህንነት ይልቅ ለሀብት ቦታ ይሰጣሉ። ከተቅዋ ይልቅ ለስልጣን እነዚህ ያሉብን ችግሮች ናቸው። ግልጸኝነት እጅግ በጣም ይጎላል። ልምምዱ የለንም። ምናልባት እንደ አጠቃላይ ማለት ነው። ከዲን ውጭ ባለው እንቅስቃሴያችን ውስጥ ያልመጣንበት መንገድ ነው ማለት ነው። መሳጅዶች የአምልኮ ስርዓቶችን በደንብ አድርገው አጥብቀው በስርዓት እያስኬዱ ይገኛሉ። ላኪን የማህበረሰብ ፍትህ ላይ እየተሰራ አይደለም ማለት ነው። የሚበደሉ ሰዎች እንዲሁም ባቸው እየፈሰሰ እየቀረ ነው እኛ በምንመለከተው፣ አላህ ሱብሃነሁ ወተዓላ ግን አልተውም እያለ ነው። መልሰን እየተቀጣንበት ያለንበት ምክንያት እሱ ሊሆን ይችላል ማለት ነው። ምናልባት ይሄን የመሰለ ያማረ ዲን ይዘን። ከፍታ ላይ መውጣት ያልቻልነውም ለዛ ሊሆን ይችላል ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም የሚገራርሙ ተቋማትን መስርተዋል። በይተልማል የሀብት ፍትሃዊ ክፍፍል እንዲፈጠር ለማድረግ ከገነባቸው ተቋማቶች ውስጥ ናቸው። ማህበረሰባዊ ፍትህ እንዲገኝ ሰርተዋል ማለት ነው። ተምሳሌትም ነበሩ። የሙስሊም አካላት የሆኑት በጠቅላላ ዛሬ ላይ ወደ ተሻለ ስኬት መምጣት ከተፈለገ ቁርአናዊ የሆነ አስተዳደርን መከተል ያስፈልጋል። ድስቱር ህገ መንግስታችን እሱ ነው፣ እንደ ዲን ማለት ነው። በዛ በጣም ልንግባባ እንችላለን። ሁላችንም ልዩነቶቻችንን ማጥበብ እንችላለን ማለት ነው። ህብተል ኪራም፣ ያለ ተቋማዊ ግልፀኝነትና ታማኝነት የኡማ መነቃቃት ደግሞ ድጋሚ ማንሰራራት የማይታሰብ ነገር ሆኖ ይቀራል ማለት ነው። ታማኝነት እጅግ በጣም ወሳኝ ነገር ነው። በተቋም በግለሰብ በቤተሰብ በሁሉም ደረጃ ማለት ነው። ግልፀኝነትም እንደዚያው

ውጤታማ ኮሚኒኬሽን ወይ ደግሞ ሐሳብ መለዋወጥ መነጋገር በተቋም ደረጃ፣ በግለሰብ ደረጃ፣ በመስጂድ ደረጃ፣ በመጅሊስ ደረጃ፣ በዑለማ ምክር ቤት ደረጃ ሐሳብን ተቀያይሮ ለመግባባት በሚያስችል መልኩ ማስኬድ ችሎታ ብቻ አይደለም፣ መለኮታዊ ግዴታ ነው ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም የአንድነት መሳሪያ አድርገው ተጠቅመውበታል። በኮሚኒኬሽን እስኪላቸው በንግግር አንድ በተረቱ እነታቸው ማለት ነው። ግጭቶችን ፈተውበታል። ልቦችን ወደ እስልምና ጠርተውበታል። ቁርአኑም የሚያመላክተን ያንን ነው ማለት ነው። ምናልባት የተሻለ የሆነ ኮሚኒኬሽን ስኪል ማዳበር የሚያስችለን መቻል እንዳለብን በሚያመላክት መልኩ አላህ Subhanahu Wa Ta'ala በሱረቱል በቀራ አያ ቁጥር 83 ወቁሉ ሊናሲ ህስነን ይላል። ከሰዎች ጋር ስትገናኙ ስትነጋገሩ ኮሚኒኬት ስታደርጉ ሐሳብ ስትለዋወጡ መልካምን ነገር ተናገሩ። ወንድማችሁን የሚያስከፋን ነገር አትናገሩ። ምናልባት እዛ ከዛ ሁላ ርቀን ያለነው መኮራረፍ ውስጥን ያለነው እኛ ሙሽ ተገናኝተን ሁስን መነጋገር ቀርቶ አንዱ ካንዱ ጀርባ ሆኖ ስም ማጥፋት ውስጥ ገብተን ያለነው ማለት ነው። አለይና አነንተ ቢሃ ተጠያቂነት ያለው ነገር የያዝ ነው ማለት ነው። ሒበቲል ክራም

ሰው በሚገባው ልክ ማለት ነው። ከትልልቅ ሰዎች ጋር ስታወራ ያንን የሚመጥን ክብር እየሰጠ ሕፃናት ጋር ስታወራ፣ ወጣቱ ጋር ስትነጋገር፣ ኃላፊነት ያሉ ሰዎች ማለት ነው። በየደረጃ ኡለማ ጋር ስንቀርብ መጅሊስ ላይ ተሾመን ሊሆን ይችላል። ኡለማን ግን ማክበር ግዴታ ነው። ትልቅ ሰዎችን ማክበር ግድ ነው። ሕክማ ወልመውዒዘቲል ሐሰና እንዲሁም እጅግ በጣም በአማረች የሆነች ምክር ለስለስ ባለች ለጆሮ የማትጎረብጥ ልብ ውስጥ ቦታ ማረፍ የምትችል መቆጣት አይደለም፣ መተማማት አይደለም ማለት ነው። ዲኑ የሚያስተምረን ይሄንን ነው። ምናልባት ረሱላችንን ረሱላችን ሰለላሁ ዐለይሂ ወሰለም ከተመለከትን፣ እናታችን አይሸት ኡሙል ሙእሚኒን ምን ይላሉ? ካነ ኹሉቁሁ ቁርአን ስነ ምግባራቸውን በተመለከተ ሲናገሩ ቁርአንን ይመስሉ ነበረ ቁርአን ውስጥ ያሉ የትዕግስት

አላ ስብሓነ ወተዓላ ሰቶኛል። ይህንን ታላቅ የሆነ መልእክት ታላቅ የሆነ አምላክ የመጣው መልእክት ወደ ሰዎች እንዳደርስ ዘንድ ጀዋሚ ልከሊም ነገሮችን ሰብሰብ የምታደርግ ግልጽ የሆነች ንግግር ኮሚዩኒኬሽን ስኪል ማለት ነው። እኛም ዛሬ ላይ ወሬ ማብዛት ሳይሆን ኢፌክቲቭ የሆነ ለውጤት ተኮር የሆነ ሀሳብ መለዋወጠች ነው ማድረግ፣ ያለ ሀሜት ቦታ ሊኖረው አይገባም ማለት ነው። ሂበት ኪራ ምናልባት ነገሮችን ግልጽ ለማድረግ ያመች ዘንድ ኢነ ተዋሱል ለሃ አርካን ምሰሶዎች አሏት። የተሻለ የሆነ ኮሚኒኬሽን ስኪል እንዲኖረን ከተፈለገ ልንከተላቸው ልንይዛቸው የሚገቡ ምሰሶዎች አሉ። ከቁርአንና ከሱና የተገኙ ዘመን የማይሽራቸው የሆኑ መሰረት ያላቸው ማለት ነው። እነዚህ ምሰሶዎች ቃሎቻችን ከመለኮታዊ ጥበብ ከቁርአኑ ጋር እንዲጣጣሙ ያደርጋል ማለት ነው። ከመከፋፈል ይልቅ ወደ አንድነት እንድንቀርብ ያደርገናል። ምናልባት ቁርአኑም የሚለው

ወልየውም ልአኪር እነዚህ፣ በጣም በእነዚህ ካላመንን ሙእሚን አይደለንም ማለት ነው። ምናልባት እነዚህን የሚያምን ሰው የሚሞግት የሆነ ሰው ነኝ ብሎ የሚያስብ የሆነ ሰው ፈልየቁል ኸይሮ መልካም የሆነችን ነገር ይናገር፣ ጥሩ ውጤት የምታመጣ የሆነችን ነገር ይናገር። ኡማውን አንድ ልታደርግ የምትችል የሆነች ሐቅ የሆነች ላኢላሃ ኢላላህ ላይ የቆመች በተውሂድ ላይ የቆመች የሆነችን ነገር ይናገር። ይሄም ማድረግ ካልቻለስ ዝም ብለው ይቀባጥር አለ ለየስሞት ዝም ይበል። የሚከፋፍል የሚለያይ መጥፎ የሆነ ነገር እንዳይናገር እኛ አደለን የሚሄድን የምልው ረሱል አሽረፈል ከልቅ እንዲብለዋል ከዚህ ከወጣ ከሳቸው ትእዛዝ ወተሃል ማለት ምሰሶዎቹን ስንመለከት አረካዒዙል ከምሱ የመጀመሪያ የተሻለ የሆነ መግባባት ለመፍጠር ከሚረዱ ነገራቸች ውስጥ አልውሕ ግልጽነት ማለት ነው። የሚያወዛግቡ ነገሮችን ማስወገድ ስንናገር የምንፈልገውን ነገር በግልጽ ማስቀመጥ ከዛም መንፃር መግባባት ያስፈልጋል ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም በሊጉ ዐኒ ወለው አያ ብለው አንዲትም አያ ብትሆን ጥርት አርጋችሁ በማያሻማ መልኩ አስተላልፉልኝ ነው ያሉት። ማብዛቱ ላይ አይደለም ማለት ነው። ሚስጥሩ ያለው በትክክል ቦታው ላይ ስለመድረሱ በተፈለገው አውድ በተፈለገው ሁኔታ ተጽዕኖ መፍጠር እንዲችል ከማድረግ አንጻር በጥራት ማስተላለፍ፣ በግልጸኝነት ማስተላለፍ ያስፈልጋል ማለት ነው። ሁለተኛው ህስኑል ቀውል ወቁሉ ለሁም ቀውለን ማዕሩፋ ይላል አላህ ሱብሓነሁ ወተዓላ በሱረቱ ኒሳ አያ ቁጥር አምስት ለእነሱም በሏቸው፣ ተናገሯቸው። በተሻለው መንገድ በመልካም መንገድ አናግሯቸው። ስለዚህ የምንናገረው ነገር ጥሩ መሆን መቻል አለበት፣ በጥሩ መንገድም መናገር መቻል አለብን ማለት ነው። ሌላው የተሻለ የሆነ መግባባትን ለመፍጠር ከሚረዱ ነገራቶች ውስጥ ምናልባት በሁሉም የህይወት ዘርፎቻችን የማይታዩ የሆኑት አልእስቲማዕ ሰውን ማድመጥ መቻል መልስ ለመስጠት ሳይሆን የእሱን ደካማ ጎን ለማውጣት ሳይሆን ምናልባት የእሱን ሀሳብ ለመረዳት ሰዎችን ማድመጥ ያስፈልጋል። ይህ በተቋም ላይም እጅግ በጣም አስፈላጊ የሆነ ነገር ነው። በየእርከኑ ያሉ መዋቅሮች መግባባት ያለባቸው በዚህ መልኩ ነው። መደማመጥ ያስፈልጋል። ህዝቡንም ማድመጥ ያስፈልጋል። ረሱላችን ሰለላሁ ዓለይሂ ወሰለም አሽረፈል ኸልቅ ትልቅ የሆነ መልእክት እያስተላለፉ ነው። ይህንን ቁርአን ከአላህ በጅብሪል አማካኝነት ወደ እሳቸው የመጣውን ወደ ህዝቡ እያስተላለፉ ነው። ለዓለም ህዝብ ነው የተላኩት እስከ ዮመል ቂያማ። ያንን እንኳን እያደረጉ አንድ ሰው ሲያናግራቸው ሙሉ ትኩረታቸውን ስቶ ነው የሚያዳምጡት። ዛሬ እኛ እንዴት ነው ሹመት ካገኘን እንዴት ነው ሰላምታውን ላልመለስ እንችላለን? ነዑዙ ቢላህ ከሳቸው መቅዳት ያለብን ብዙ ነገራቶች አሉ የተውናቸው ማለት ነው። ሌላኛው ምሰሶ፣ አራተኛው አስጥቁ እውነተኝነት። የተሻለ ኮሚኒኬሽን እስኪል ሊፈጠር የሚችለው እውነት ተናጋሪ ስትሆን ነው። አላህ ሱብሃነሁ ወተዓላ በሱረቱ ተውባ አያ ቁጥር 119 ያ አዩሃ ለዚነ አመኑ ይላል። እናንተ ያመናችሁ ሰዎች ሆይ እተቁላህ አላህን ፈሩት። ወኩኑ ማዕ አሷዲቂን ከእውነተኞችም ጋር ሁኑ። አንተ እውነተኛ ከሆን ከአላህ ስብሃነሁ ወተዓላ ሙእሚኖች ከአንተ ጋር እንዲሆኑ አዟቸው መፈለግ አይጠበቅብህም። ስለዚህ መጀመሪያ እውነተኛ መሆን መቻል አለብን። እራሳችንም ደግሞ ከእውነተኞች ጋር ነው ማስጠጋት ያለብን እውነተኞች። እውነት ማለት ሐቅ ነው። በቃ ይሄ ብዙ ከለር የለውም። አንድ በተለያየ መንገድ ሊገለጽ ይችላል። ትልቁ እውነት ላ ኢላሃ ኢለላህ የተውሂድ ቃል ማለት፣ የተውሂድ ቃልን ከያዙ ሰዎች ጋር መሆን አማራጭ ሳይሆን ግዴታ ነው። ግዴታ የሚሆነው በራሳችን ላይ ያስቀምጠ ነው። ጀነት እፈልጋለሁ ካልክ ነው ካልን ማለት ተውሂድ መያዝ አለብን። አምስተኛው ምሰሶ አልሂክማ ጥበብ ያስፈልጋል። ወመን ዩእተል ሕክመተ ፈቀድ እውትየ ኸይረን ከሢራ ላል አላ ስብሐነሁ ወተዓላ በሱረት ልበቀራ ሀያ ቁጥር ሁለት መቶ ስልሳ ዘጠኝ በጥበብ ሰዎችን በልካቸው ማናገር፣ በእውቀት ላይ ሆኖ መናገር የተሻለ የሆነ መግባባት እንድንፈጥር ያደርጋል። በየደረጃው ማለት ነው። በተቋማቶች በመሳጂዶች በኢማሞች በሙዓዚኖች በሁሉም በቤተሰባችንም ጭምር እውቀት ያስፈልገናል ማለት ነው። እንዳያችሁት ይህ ኮሚኒኬሽን የተባለው ነገር ዘዴ ብቻ ሳይሆን መለኮታዊ የሆነ መርህ ነው ማለት ነው። ግልፀኝነት መልእክት በትክክል እንዲተላለፍ ያደርጋል። ከቁርአን የምንማረው እሱ ነው። ጥርት ያለ መልእክት ነው አላህ Subhanahu Wa Ta'ala ያወረደው ይህ ተአምር ነው ቁርአን። ከዛ እኛም የህይወታችንን መንገድ መቅዳት መቻል አለብን፣ ስንናገር በቀጥታ በግልጽ በሐቅ በጥበብ በተሻለው መንገድ ማለት ረህራህ እንዲኖር ያደርጋል። ሰዎችን ማዳመጥ ችግራቸውን ታዳምጣለህ ታዝንላቸዋለህ ማለት ነው። አለመግባባቶችን ለመፍታት ማድመጥ ያስፈልጋል። ምን ተብሏል? አንድ ወገን አንተ ፈራጅ ሆነ በተቀመጥክበት አንድ አይኔ ጠፍቷል ብሎ አይኑ እንደጠፋ እያለቀሰ ቢመጣ ለፍርድ እንዳቸኩል፣ ሌላኛውንም ወገን ማዳመጥ መቻል አለበት። ምናልባት ያኛው ሁለት አይኑ ጠፍቶ ሊሆን ይችላል። ፍርደገምድል ልትሆን ነው ማለት ነው። ስለዚህ ማድመጥ ያስፈልጋል። ሁሉንም አካል ማድመጥ ያስፈልጋል ማለት ነው። አህበት ኢልኪራም ተቋማዊ ታማኝነት እጅግ በጣም አስፈላጊ ነው፣ የተሻለ ተቋምን ለመገንባት ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም እነዚህን ጥበቦች በመጠቀም ጠላቶችን ወደ ወዳጆች ወደ ወዳጆች ቀይረዋል። እሳቸውን ሊገድል የመጣ ሰይፍ ይዞ የመጣ ሰው ኻዲማቸው ሆኖ ቀርቷል። አልሂክማ በቁርአን ማለት ነ። ያንን ነው እኛ መያዝ መቻል ያለብን። ምናልባት መልካምን ነገር ይዞ የመጣን ሰው በነገር እየተቀበልነው ሊሆን ይችላል። ይህ ከረሱላዊ ከቁርአናዊ አስተምሮ በተቃራኒ ነው ያለው። ልባችንን ክፍት ማድረግ መቻል አለብን። የዱንያ ጥቅምም ፈልገን ከሆነም እንዲህ የምንቸገረው ይመጣል። ትክክለኛውን ስንይዘው ያም ይመጣል። የት ይሄዳል? እዚህ ሀገር ውስጥ ያለ ሪሶርስ የኛው ዓለም በቂ ነው ባይዘው ሌሎችን እንደሚሉት አይደለም። እኛ ትክክለኛው ነገር ላይ ትኩረት ማድረግ ስንጀምር ሌላው ነገር ቦታ ቦታውን ነው ይዘ ያንን ማሰብ መቻል አለብን ማለት ነው። ስለዚህ ከከፋፋይ ንግግሮች ይልቅ የቁርአንን አንደበተ ርዕትነት መጠቀም መቻል አለብን። ቁርአን የሚረታው በሐቅ ነው። ለሚዲያ ለሚዲያና ለሃይማኖት ውይይቶች ቃል አቀባዮችን ማሰልጠን ያስፈልጋል። ምናልባት ከዚህ ዲን አሁን ላይ ከሚዘመትባቸው መንገዶች ውስጥ ሶሻል ሚዲያው ሊሆን ይችላል፣ ሜንስትሪም ሚዲያውም ሊሆን ይችላል። ዋናው ሚዲያ ማለት ነው። ከዛ አንፃር ራሳችንን ማብቃት ያስፈልጋል። ይህ ለሁሉም የሚጠቅም ነው ማለት ነው። እንደ ሀገርም ሀገርን ለመገንባት ከሚጠቅም መንገድ ሙስሊም የሚባል ማህበረሰብ አለ። ያ ኢንቴግሬት መሆን መቻል አለበት፣ መጨመር መቻል አለበት፣ ከዋናው ከአካሄዱ ጋር ማለት ነው። ያኔ ነው የተሻለ ሀገር መገንባት የሚቻለው። አሁን እንደምናደርገው ማህበራዊ ሚዲያን ለግጭት ሳይሆን መጠቀም ያለብን ግጭትን ለመፍታት መሆን መቻል አለበት። አልሙስሊም አልሙእሚን የመፍትሄ አካል ነው መሆን ያለበት ሁሌም ማለት ነው። አንድነትን ለመፍጠር ከልዩነት ይልቅ አንድ ከሚያደርጉ ከኩራፋት ይልቅ ወደ ሓቅ በመምጣት ማለት ነው አንድ መሆን መቻል አለብን።